ብዙ አልቅሰሻል፣ መሰለኝ እያዞረች ነው። ተረጋጊና ቁጭ በይ። ትንሽ አረፍ ብለሽ ትሄጃለሽ። ልቀቀኝ፣ በራሴ መሄድ እችላለሁ። ደህና አይደለሽም። ደህና ነኝ፣ አታስብ። ልቀቀኝ፣ ራሴ እሄዳለሁ። ኤፍራታ እንግዲህ ልጇ መቃብር ስር ሄዳ ስትጮህ ብዙ ሰዓታት ቆይታ ነበረ። ከዛም አካባቢዋ የሆነ ሰው ነበረ እሱም መቃብሩ ስር ስታለቅስ ብዙ ሰዓት አይቷታል። ወንድሟም ግን በርቀት እያያት ነበረ። ከዛም ብድግ ስትል ልትወድቅ ስትል ይሮጥ ይሄድና ይይዛታል። ከዛም እህቴ ተይ በቃ ብዙ አልቅሰሻል መሰለኝ እያዞረሽ ነው ብሎ ይጠይቃታል። እና ተረጋጊና ቁጭ በይ ትንሽ አረፍ ብለሽ ትሄጃለሽ ብሎ ያምለጅ ይላታል። ልቀቀኝ፣ እኔ በራሴ መሄድ እችላለሁ ብላ ትለዋለች። ደህና አይደለሽም ብሎ ይመልስላታል። ደህናነኝ ደህና ነኝ አታስብ፣ ልቀቀኝ፣ ራሴ እሄዳለሁ ብላ ትለዋለች። ይህን ጊዜ ወንድሟ ከርቀት እያያት የነበረው ሲሮጥ ይሄድና ይይዛታል። አንተ ደግሞ ለምን መጣ ብላ ትመልስለታለች። እንዴ አንተ ከእሷ ጋር ነህ እንዴ ብሎ ያም የደረሰላት ልጅ ይጠይቃታል። አዎ ወንድሟ ነኝ ብሎ ይመልስላታል። በቃ ደግፋት እያዞራት ነው መሰለኝ ብሎ ይጠይ ይነግረዋል። ኤፍራታም ደህና ነኝ ለሁላችሁም፣ ልቀቁኝ እኔ ሄዳለሁ በማለት እነሱን ትላቸዋለች። እነሱም እሺ ብለው ይለቋታል። እሷም እንግዲህ ሄድ ስትል ልክ ልትወድቅ ስትል አዞሯት ያ ልጅ ቀብ አድርጎ ይይዛታል። ከዛም እቅፍ አድርገው ሁለቱም ይይዟትና መንገዳቸውን ይቀጥላሉ። እንግዲህ በጣም ከማልቀሷ የተነሳ ራሷን መቆጣጠር አልቻለችም። እራሷን ችላ መንገዷን መሄድ አልቻለችም። ያም ልጅ ከነሱ አልተለየም። ወንድምም አብሮ ስላለ ይዘዋት ወደ ቤት ያመራሉ። በልጇ ሞት በጣም ነው ቅስሟ የተሰበረው። በጣም ነው አዘኗ ውስጧ የገባው። እንግዲህ ከትዳሯም አልሆነች ከልጇም አልሆነች። አሁን ላይ ያለችበት ህይወት በጣም ከባድ ሆኖባታል። አልማዝ እንግዲህ አልማዝ መንገድ ላይ ዳስ ጥላ፣ ፌስታሏን ሰብስባ፣ ልብሷ ከእግር እስከ ራሷ ፌስታል ለብሳ ትሽሞነመናለች። ዳሷ ላላይም ፌስታል እያሰረች ገነትን ትጠብቃታለች። ገነት ምግብ ይዛላ ስትም ስለምትመጣ ዛሬ ደግሞ ምን ነው ቆየች አትመጣም እንዴ እያለች ትናደድባታለች። መንገደኞቹን ሁሉ በዚህ ጋር ማንም ሰው እሷ ሳትመጣ ማለፍ አይችልም እያለች እየተሳደበች እዛች እዳሷ ውስጥ ቁጭ ብላ ካርታዋንም እሳቷንም እያያያዘች ትጫወታለች። እንደው ራበኝ እኮ ዛሬ ደግሞ አትመጣም እንዴ እያለች እንግዲህ ትለፈልፋለች። መንገደኞቹንም ማንም ሰው እንዳያልፍ ምን ታወኛላችሁ እያለች እየጮሆችባቸው እያመነጫጫጨቃቻቸው እያመነጫጨቀቻቸው ነው የሚባለው። እናም ግማሹንም ኑ ቡና ጠጡ፣ ቀና ብላችሁ እንዳታዩኝ በዚህ ጋ ማንም ሰው እንዳያልፍ ብያችኋለሁ እያለች ትጮህባቸዋለች። እግሯን ዘርግታ እሳቷን እያረገበገበች ካርታዋን እየተጫወተች ገነት ምግብ ይዛላት እስከምትመጣ ድረስ ትጠብቃለች። ገነትም ያንን ምግብ ይዛላት መታለች ይዛላት መታ። እንግዲህ ይዛላት የመጣችው ካለመጠጥ ካለ ልስላሳ እንጀራ ብቻ ነበር። ይዘሽልኝ መጣሽ። ቆይ ምን ሆነሽ ነው እንደዚህ የቆየሽው ብላ እሷንም ትላታለች። አይ የፈጣሪ ስራ ዞሮ ዞሮ ተዟዞሮ እጄ ላይ ጣለሽ አይደለም በማለት ገነትም አልማዘን ትላታለች። ቆይ ምን ሆነሽ ነው ግን ለስላሳ ይዘሽልኝ ያልመጣሽው በማለት አልማዘም ትጠይቃታለች። አልፈሽ የመጣሁትን ቢ በማለት ገነትም ያንም ምግብ ትሰጣትና ወደ መጣችበት ተመልሳ ትሄዳለች። አልማዝ እንግዲህ ያችን የተሰጣትን ምግብ እየበላች ትገኛለች። እናም አቤል ሳሎን ላይ ቁጭ ብሎ ምግብ እየበላ እያለ ሲሆን ከላይ ትመጣለች። ከዛም ወደ ሳሎን ታመራለች። እሱም ያንን ምግብ እየበላ እሷም ሰላም ሳትለው እወን በሶፋ ላይ እግሯን ዘርግታ ቁጭ ትላለች። ምነው ዛሬ ደግሞ ሰላምም የለ እንዴ ብሎ እሱም ይጠይቃታል። ምን ሰላም አለ ብላ እሷን ብድግ ትላለች። እሱ ግን ገና ሲያት ከመቀመጫው ብድግ ብሎ ነበር የተቀበላት። እሷ ግን እሷ ግን አይደለም እሷ አይደለም ሰላም ልትለው እንኳንስ ልት ከምንም አልቆጠረችው። እሊቁኑ ሰላሙን ተውና እሊቁኑ ገንዘብ ይዛሃል ብላ ትጠይቀዋለች። ምን ልታደርጊው ብሎ አቤልም ይመልስላታል። ምን አገባህ ብላ ትለዋለች ካለ ዝም ብለህ ስጠኝ፣ አፍጥነው ልወጣ ነው በማለት ትጠይቀዋለች። እሱም ከመውጣትሽ በፊት ግን ምግብ በልተሻል ብሎ ይጠይቃታል። እሱ አንተን አይመለከትም፣ ቶሎ በለ፣ አፍጥነው ገንዘቡ ስጠኝ በማለት ትጠይቀዋለች። ይህን ጊዜ ከላይ ገነት ስትሮጥ ትመጣለች። ውየኔ ልጅ መተሻል እንዴ በማለት ትጠይቃታለች። እንዲኩ ውጭ ስቲ አቤት እንዴት እኮ ሳልሆኑ ድምቅ እንደሚል ብላ ገነትም ትላታለች። ከመቃብር የበላይ የቀዘቀዘ ቤት ይዘሽ ይህ ሞቃል ብለሽ ራስሽን አታጃጂ እሺ በማለት ትላ ትመልስላታለች። ገነትም ምግብ ላቅርብልሽ እንዴ ብላ ትጠይቃታለች። ከመቼ ጀምሮ ብላ ትመልስላታለች። እረ ተየኔ ልጅ ትጎጃለሽ እኮ በማለት ገነትም ትመልስላታለች። ቆይ ደግሞ የውጭ ምግብ እስከ መቼ በማለት ገነትም ትጠይቃታለች። ሲሆንም ብድግ ትልና ጭቅጭቅሽን እንዳትጀምሪ፣ ሁላችሁም አፋችሁን ዝጉ በማለት ትላቸዋለች። አቤልም ምንም መልስ የለውም። የሚበላውንም ምግብ ይተውና ብሩን ከኪሱ አውጥቶ ወንበር ላይ ያስቀምጥላታል። እሷም ያንን ብር ብድግ አርግታ በእጇ ትይዝና ታየውና ወደ ኪሷ ትከትና ወደ ምትሄድበት ታመራለች። አቤል በድግ ብሎ ሊልስል እስተብ ብላ ቁም ትለዋለች። እንድትከተለኝ እንዳትሞክር አርፈቁጭበል ብላ ትለዋለች። እሺ ቢያንስ እንኳን ምግብ በማለት እሱም ይጠይቃታል። አይመለከትም አቤል ብላ እሷም ወደ መንገዷ ታመራለች። ገነትም ዝም ብላ ታያትና ወንበሯን ሳብ ታደርግና መቀመጫዋ ላይ ትቀመጣለች። ከዛም እንግዲህ በአቤል ተናደደችበት። ቆይ ለምንድ ነው ብር የምትሰጣት በማለት ትጠይቀዋለች። ምንም ነገር ከኔ ጠይቃ እንድታጣ አልፈልግም በማለት እሱም ይመልስላታል። ቆይ የገዛ ወንድሟ የከለከላትን አንተ የምን ቤት ነህ? በማለት ገነትም አቤልን ትቆጣዋለች። ቆይ እሱስ ቢሰማ ምን ይላል? ማንም ሰው ብር እንዲሰጣት አላለም ማንም ብር እንዲሰው ማንም ሰው ብር እንዲሰጣት አልፈልግም ብሎ አላለም ነበር ብላ ትለዋለች። እኔም እኮ ብሰጣት እኮ እኔም ባልሰጣት እሷ ብር አታጣም በማለት ሀቤልም ይመልስላታል። አይ ወይኔ ያ ቤዝ እኮ ከሄደ ጀምሮ እች ልጅ ባዘባት ወንድማም ጥፋቷን እና ግትርነቱ መረረው መሰለኝ ትቷታል በማለት ገነትም ትናደዳለች። እሱ የራሱ ችግር ይበቃዋል። ደግሞ ትመለሳለች ትንሽ ቀን ነው በማለት አቤልም ለገነት ይላታል። ገነትም አይ ያንን ሰይጣን ካረሳቸው እንዴት ብላ ትመለሳለች? በማለት ገነትም ለአቤል ትመልስለታለች። ጠዋት ማታ ያለ ያወቀች ወንድሟ ያልጨረሰችው ፍቅሯ እያቃጠላት ነው በማለት ትለዋለች። እኔ እንዴትም ብዬ ከዚህ ነገር ውስጥ አስወጣታለሁ በማለት አቤልም ለገነት ይላታል። ገነትም በቃ እሺ፣ ለወንድሟ ደውዬ ለንገረው መውጣቷን ብላ ገነትም ስልኳን ከኪሷ ታወጣና ወንድሟ ጋር ትደውልለታለች። እሱም እንግዲህ እዚህ ጋር የልጁ ሐዘን እና ከሚስቱ መለየቱ በጣም አሳዝኖታል። እናም ትደውልለታለች። እሱ ጋር በምትደውልለት ሰዓት ስልኩን ያነሳላታል። ስልኩን በሚያነሳለት ሰዓት ሄሎ ገኔ ብላ ትለው። ሰላም ካለች በኋላ የት ሆነ ነው ብላ ትለዋለች። ከስራ እንዳላቋርጥ ማውራት ትችላለህ ብላ ትጠይቀዋለች። እህትህ ወጥታለች ዛሬ ሳትመጣም? ብላ ትጠይቀዋለች። እስኪ እሞክራለሁ ገኒቄ ብሎ እሱም ይመልስላታል። እናም እንግዲህ እሱ የበፊቱ ከኤፍራታ ጋር የነበረው ትዝታ በጣም እያስጨነቀው፣ መኪናው ላይ ተደግፎ አብረው ያሳለፉት ጊዜ ሁሉ ፊት ለፊቱ እየመጣበት በጣም እያሰቃየው ይገኛል ማለት ነው ከኤፍራታ ጋር አብረው አስክሬም ሲበሉ ሲገባበዙ ያወሩት የሚጫወቱት ጨዋታ ሁሉ ትዝታው እየመጣበት በጣም በጭንቀት አይምሮን እየተጨናነቀ ይገኛል ማለት ነው። ወይኔ አንቺ ነሽ የአፌት ነሽ ሕፃን በማለት እንግዲህ በምትበላው ምግብ እየ እንዴት እንደተዝረከረክሽ እያለ በሚላ ሰዓት በቃ ይቅርብሽ እኔ ሁለት ልጅ እያሳደግኩ ነው የመሰለኝ እያለ ይላታል። እሷም እረፍ፣ ዝም በለኝ፣ እንዳታናደደኝ ናቲ በማለት እሷም ትመልስለታለች። እናም እንግዲህ እየተቀላለዱ የሁሉ ቀልድ በጣም እፊቱ ላይ ትዝ እያለበት በጣም በንዴት እንግዲህ መኪና ውስጥ ዘሎ ገብቷል ማለት ነው። እዚጋ ከና ከሚስቱ መለየት፣ እዚጋ ደግሞ ከልጁ በመለየት በጣም እየተናደደ እና እያበሳጨው ይገኛል ማለት ነው። ከዚህ በፊት ብዙ ወጣ ውረድ አይተው እንደ ተገናኙ እና ከብዙ ሰዓት በኋላ እንደተገናኙ እሱን ሁሉ እያወሩ ያ ሁሉም ትዝታ እየመጣበት ነው ማለት ነው እና እሷም እንግዲህ እንኳንም ታገለን፣ በመጨረሻ ጊዜ የተመኘነውን ሁሉ ህይወት አገኘን በማለት ትለዋለች። እሱም ለዚህ ህይወት እኮ እንኳን ተፈጠርን በማለት ይመልስላታል። አንዳንድ ጊዜ ግን እፈራ ነበር እያለች ትለዋለች። የሆነው ክፍተት ሲፈጠር አጥቼህ እንዳልቀር እያልኩኝ ስጨነቅ ነበረ ብላ ትለዋለች እሱም መቼም ቢሆን አንቺ እኮ የህይወቴ ሁለ ነገር ነሽ ካልሞት በስ ካልሞትኩ በስተቀር እኔ በህይወት እያለው የኔ ነሽ ብሎ እሱም ይላታል። እሷም በጣም እድለኛ ነኝ አይደል በማለት ትመልስለታለች። እኔም እኮ እድለኛ ነኝ። እድል ስትይ ምን አሰብኩ መሰለሽ ብሎ ይላታል። ወደፊት የምንወልዳትን ልጅ ሴት ከሆነች እድላዊት ብለን እናወጣላታለን ብሎ ይላታል። አዎ እድለኛ ስለሆነን በዛ ላይ እንደ ያፌት እሷ እጅ በችግር አትወለድም፣ በማለት እንግዲህ ይህን ሁሉ እየተጨዋወቱ እያለ ትዝታው ይመጣበታል ማለት ነው። እናም ስትወለዳው ትዝታ እድለኛ ትሆናለች በማለት እሷም ትለዋለች። እና ካዲያ መቼ ነው አዲሱ ልጃችን የምትመጣው? እያለ ይጠይቃታል። እንዴ ኧረ ለራሳችን ጊዜ እንስጥ ብላ ትመልስለታለች። እሺ የኔ ጨረቃ በማለት እሱም ትዕዛዟን ይቀበላል። ያንን የምትበላውን አስክሪም ልታጎርሰው ስትል አልፈልግም እንደ አፌት ልታደርግኝ ነው እንዴ ብሎ እሱም ይግደረደራል። መጨረሻ ላይ አፉና ሲል ወደ ራሷ መልሳ ትጎርሰዋለች። እናም እንግዲህ ይሄ ሁሉ ትዝታ በቃ ሲቆምም ሲነሳም ሲሄድም ፊቱ ላይ ድቅን እያለበት እንግዲህ መከራውን እያሳየ ነው ማለት ነው። ያለፈ ትዝታ እኮ መጥፎ ነው። ያለፈ ትዝታ የማይረሳ ነው። በተለይ በጥሩ ጊዜ በደስታት ጊዜ ያሳለፉት ትዝታ የሆነ የችግር ቀን ወይም ሲራራቁ ወይም ደግሞ ብቻ ውስጣቸው የሆነ ውስጣቸው ቅራኔ በሚገባ ሰዓት ያ ሁሉ ትዝታ ይመጣባቸዋል ማለት ነው እና አሁንም እንግዲህ እሱ መኪናዋን ብቻ ከመኪና ጋራ እንዳታጋጫት እና አንተም ከመኪና ጋር እንዳትጋጭ መኪናውን እየነዳ ያው መኪና ውስጥ ሲገባ ትዝታው ይሄድለታል ብዬ አስባለሁ። ያው አሁን ቁጭ ብሎ ቆሞ ስለነበረ እና ስለ እሷ ነው ሲያሰላስል የነበረው ማለት ነው። ስለ እሷ ሲያሰላስል ስለነበረ ያው ገኒም እንግዲህ ለ አልማዝ ምግቡን ይዛላት ሄዳለች ማለት ነው። ከርቀት ነው ይዛላት የተቀበለች ያተረ ጎዳናው ራሱ አልበቃላት፣ ጎዳናው ማለት ነው ጎዳናው እራሱ ራሱ አልበቃ ብሎ ገነትን ከእጇ ላይ መንጭቃት ይዛት ወደዛች ወደ ዳሷ የገባችው ወደ ዳሷ የገባችው ማለት ነው። ገነትም እንግዲህ መረጽሯን አለብሳ እየሮጠች ወደ አልማዝ ጋር ሄዳለች። አልማዝም እንግዲህ ወደ አሁኑ ከፍታ ነው ምግቡን እየወረደችበት እናም፣ እንግዲህ አልማዝ በጣም እየተናደደችባት ነው። እስካሁን ድረስ የዘገየሽው እያለች እንግዲህ ስትጮሁባት ነበር ማለት ነው። እሱ አይኔና መስሚያዋ ጥጥ ነው። መስሚያዋ ጥጥ ነው። ውሃ እንዴት ታመጭልኛለሽ? እንዴት ለስላሳ አታመጭልኝም? እያለች ትላታለች። ክፉ እያለች ብላ ሰደበቻት። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱን ላይ ስለነበረን ቆይታ አመሰግናለሁ። ባይ ባይ